ሩጫ ሩጫ ሩጫ! ግንቦት ሶስት የህፃናት ሩጫ ይካሄዳል። የአውሮፓ ህብረት ቀንን ምክንያት በማድረግ ግንቦት ሶስት የልጆች ሩጫ ይካሄዳል። እድሜያቸው ከ14 ዓመት በታች፣ ከ11 ዓመት በታች፣ ከ8 ዓመት በታች እና ከአምስት ዓመት በታች ያሉ ልጆች ይሳተፋሉ። ታዲያ እኛም መጥተን ከልጆቻችን ጋር የማይረሳ ጊዜን እናሳልፍ። በዕለቱ ኢትዮጵስ ትኖራለች። በጣም ብዙ መዝናኛዎች አሉ፣ ግን ዋናው ሩጫ ነው። ልጆች ይሮጣሉ ውድድሩን ይጨርሳሉ። በዚህም አሸናፊዎች ናቸው። እኛም ከልጆቻችን ጋር እንደሰታለን። ስለዚህ 2017 የአውሮፓ ህብረት የልጆች ሩጫ ማናችንም ሊያመልጠን አይገባም። ግንቦት ሶስት እሁድ ቀን ነው። ኑ ተሳተፉ፣ ተሳተፉ፣ ተሳተፉ እረስቸው ቲሸርቱ አለም ሲኒማ ወይም ደግሞ ታላቁ ሩጫ ቢሮ ይገኛል። እዛ ሄዳችሁ ማግኘት ትችላላችሁ። ግን ለበለጠ መረጃ ኮሜንት ላይ ስልክ ቁጥር አስቀምጥላችኋለሁ። ደውላችሁ ማረጋገጥ ትችላላችሁ። ቀድማችሁ ግዙ። እኔ ልገዛ ልሄድ ነው።